ኃጢአተኛውን ጌታ ኢየሱስ መጥቶ ኃጢአተኛ አይደለም የሚለው ኃጢአተኝነቱን አራግፎ ጻድቅ ነው የሚያረገው። የብሉይ ኪዳን ሕግ የተሰጠው ለዛ ነበር፣ ግን አልቻለም። ሁሌ እንሳነብ ወደ ልብ የሚመጣው ደጋግሜ እዚህ ማነሳላችሁ፣ ሁለተኛ ቆሮንቶስ ምዕራፍ ሶስት የሙሴና የኢየሱስ አገልግሎት የተነጻጸረበት ወይንም ብሉይ ኪዳንና አዲስ ኪዳን የተነጻጸረበት። ብሉይ ኪዳን የሚችለው ድረስ ፋይት አድርጓል፣ ግን ከአቅሙ በላይ ሆነበት። እንደ ብሉይ ኪዳን የታገለን የለም። ግን ስጋ በጣም ባህሪው ክፉን ሕግ ሊያርቀው አይችልም። የፊቱ ብርሃን እየጠፋ ሲሄድ የሚለው እንዳይመለከቱት ፊቱን በጨርቅ የሸፈነ ሙሴ ይልና፣ ዘሆል ብሉይ ኪዳን፣ ዘሆል ብሉይ ኪዳን። እግዚአብሔር ብሉይ ኪዳንን ከነጉ ከነ ስርዓቱ ሲያበጀው ሲፈጥረው እየደበዘዘ እንዲሄዳድርጎ ነው የፈጠረው ሊያበቃ ስላልቻለ እንደማይችል እየታየ ነው የመጣው። አንድ ሙሴ የሚባል ግለሰብ ፊቱ እየከሰመ መጣ። አይደለም ብሉይ ኪዳን እየደበዘዘ ነው የሚሄደው። እንደማይችል የበለጠ እየታየ መጣ። አትስረቅ ያለውን ሰውዬ ሌብነቱን ገልጦ ሳይጨርስ ሰውየ ገሎ ይመጣል። ቀጥሎ እሱ ብቻ አይደለም ሌላ በደል ጨምሮ ይመጣል። ሌላ ኃጢአት አድርጎ ይመጣል። በላይ በላይ በላይ በላይ በላይ ደራረበ። እየደበዘዘ ነው የሚሄደው። አቅም የለውም፣ ኃይል የለውም። የክብር አይደለም፣ ዘላለማዊ አይደለም፣ ዘላቂ አይደለም፣ ጊዜያዊ ነው። እንደውም ጳውሎስ እንዳሉ ልበለ ኔ ጊዜያዊ ነው አለና ቀጥሎ የሞት ነው አለ። እንደው ዛ ድረስ በእውነት እንደው ጳውሎስ ባይለው አይደለም ያ ሁሉ ተአምር የተደረገበት በማስፈራትና በማስደንገጥ እግዚአብሔር ተራራ ላይ የወረደበት ካህናቱ የጠቦትም የበግም የተለያየ የእንስሳ ደም ይዘው ወደ ቅድስተ ቅዱሳኑ ሲገቡ አንዳንድ እግዚአብሔር በደመና የወረደበትን እሱን አገልግሎት የሞት ነው አለ። ለምን ሊቀድሳቸው አልቻለም? ነፃ ሊያወጣቸው አልቻለም? ሊያበቃቸው አልቻለም? ስለዚህ እግዚአብሔር አየውና እላዩ ላይ ሌላ ተስፋ ገባ። ክብር ለኢየሱስ ይሁን። የዚህ ደብዳቤ ጸሐፊ ጥያቄ ነው አይደል? የሚጠይቃቸው በዛ ፍጽምነት ተገኝቶ ቢሆን ኖሮ እግዚአብሔር እንደ መልከ ጸዴቅ ሹመት አንተ ለዘላለም ሊቀ ካህነ የሚል ተስፋ መግባት ለምን አስፈለገው? እግዚአብሔር ለምን አስፈለገው? ይላቸዋል። አሁን ሰዎቹ አያያይ እኛ ሲጀመረ ብራውያን ነን፣ አንዳንዶቹ ደግሞ የቆጵሮ ሰዎችም ሊሆኑ ይችላ እኛ የሌዋውያን ወገን ነን ሲሉት ታዲያ እግዚአብሔር እኮ በእሱ ፍጽምና አግኝቶ ቢሆን ኖሮ እንደ መልከ ጼዴቅ ሹመት ያለ ሌላ ካህን ይመጣል ብሎ መናገር ለምን አስፈለገው እግዚአብሔር? ታዲያ ፍጹምነት እኮ እግዚአብሔር ስላላገኘበት ነው። እኔ አደለም እኮ ፍጹም አደለም ያልኩት ራሱ ባለቤቱ እግዚአብሔር አደለም? ሌላ መጣለው። ኦርደሩ ራሱ ሌላ ነው አለ እግዚአብሔር። በዚሁ በሌዋውያን ላይኔጅ ውስጥ አደለም ማመጣው አለ። እንደ ይሄኛውን ወደ ጎና አድርጌ ከሌላ ከየትኛው አንድም ቀን ሙሴ ትንቢት ስላልተናገረለት ስለ አንድ ነገድ አንድም ቀን ሙሴ በመሃል ተነስቶ ከይሁዳ ነገድ ካህን ይወጣል ብሎ አያቅም። ሙሴ አንድም ቀን ተናግሮለት አያቅም ስለዚህ ጉዳይ አለ። ጨካኝ ነው ሰውዬ በእውነት እኛ ኢትዮጵያውያን ብንሆን፣ በእውነት ነው የምላችሁ፣ እልል እያልን እየሰገድን ነው አሜን የምንለው። ኢትዮጵያውያን ነና ሙሴ የአይሁዳውያን ነው ብለን ጥግልና ሲዝ እነዚህ የሙሴ ቤት ናቸው ሙሴ የእኛ የእምነታችን መካከለኛ ሰው ነው፣ የብሉ ኪዳን ፒላራችን ነው ብለው የጨበጡ ሰዎችን ሙሴ አንድም ቀን ተናግሮለት አያቅም ይላቸዋል። ሙሴ ብሎ አለ ወይ ሊሉት ሲሉ ይጠይቁታላ። ሙሴ ብሎ ነበር? አይ ሙሴ አንድም ቀን አላለም። ዘፍጥረትን የጻፈው ሙሴ ነው። ዘጽአት፣ ዘሌዋውያን፣ ዘሁልቅ፣ ዘዳግም ላይ የክህነት ስርዓቱና አገልግሎቱ በሙላት ባለበት መጽሐፍ ላይ ግን አንድም ቀን ይሁዳ ከክህነት ጋር ተገናኝቶ አያቅም። ቀድሞ ከመውጣት ጋር፣ ከማሸነፍ ጋር፣ ከድል ጋር፣ ከንግስና ጋር ነው የሚያያዘው። ይሁዳ ስለ ክህነታው ተናግሮ አያቅም። ሙሴ ያለፈ ነው ይሄኛው። ሙሴ አልተናገረውም ማለት የለም ማለት አይደለም፣ ይላቸዋል። ይኸው እግዚአብሔር መሀል ላይ መጥቶ ኮ ተናገረ በላዩ ላይ ክብር ላዳነን ለኢየሱስ ሲሆን፣ ይኸው ቁጥር 14 ንስቲ አንብቡት። ቁጥር 14 ምንድን ቢለው ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገድ አስመልክቶ የተናገረው ምንም ነገር የለም። የዚህ ደብዳቤ ጸሐፊ ብሉይ ኪዳንን በኮማና በፉልስቶፕ ሁሉ ያውቀዋል። አንድም ቦታ ሙሴ አልጠቀሰም ይላቸዋል። ጠቅሶ ከሆነ እስቲኒ አይልም አልጠቀ አንድም ቦታ ጌታችን የመጣበትን የይሁዳ ነገድን ነው የሚለው ባይዘው ሰውየው፣ እንደው ዝም ብሎ የይሁዳ ነገድ ጌታችን የመጣው ከዚህ ነገድ ነው። አሁን በመልከ ጼዴቅ ሹመት ተሹሞ ዓለምን ለማዳን እግዚአብሔር የመረጠው ጌታችን ኢየሱስ ክርስቶስ የመጣው አ ከዚህ ሙሴ አንድም ቀን ካልጠቀሰው ከይሁዳ ነገድ ነው። የኢየሱስን አመጣጥና ንግስና ይኸው ቁጥር 15 እንደ መልኬጼዲቅ ያለ ሌላ ካህን ቢነሳ እኛ እየተናገር ነው ግልጽ ነው። አሁን እኔ በሌዋውያኑ መንገድ በአሮን ቤት ውስጥ ያለው የክህነት አገልግሎትና ሥርዓት ሰውን ማጽደቅ አልቻለም ስል እናንተ ልትሞግቱኝ ልትጨቃጨቁ ልታስቆሙ ትሞክራላችሁ። ግን አይደለም፣ ይሄው አይደለም። ቁጥር 15 እንደ መልከ ጽድቅ ያለ ሌላ እግዚአብሔር የመረጠውና የለየው ሌላ ካን ሲመጣ እኛ የምንናገረው ነገር ግልጽ ነው። እኔ የምለው ሰማያዊውን ዘላለማዊውን እግዚአብሔርን የማዳን ፕሮግራም ነው እያወራሁ ያለሁት ይላል ኢየሱስ። ድንገተኛና ጊዜያዊ ነገር አይደለም እየነገርኳችሁ ይላል። ዘላለማዊ የማዳን ፕሮግራም አለው እግዚአብሔር። ይህንን ዘላለማዊ የማዳን እቅዱን ወደ ዳር ለማምጣት በሌዋውያን በኩል ያለው የክህነት ስርዓት ፉልፊል ሊያደርግለት ወደ ሙላት ሊያመጣለት አልቻለም። ስለዚህ እግዚአብሔር ሌላ መንገድ፣ ሌላ ስርዓት፣ ሌላ ህግ ይዞ መጥቷል ሲል ሰዎቹ ትንሽ ሆት ሲሆኑበት፣ አይደለም እኔ የምናገረው ግልጽ እንዲሆን ይኸው መልከ ጼዴቅ የዚህ ሰውዬ ትግል የዚህ ሰውዬ ጥረት የሌዋውያንን ክህነትና አገልግሎት ከመንገድ ማስወጣት አይደለም፣ ኢየሱስን ሰዎቹ ልብ ውስጥ መክተት ነው። የኢየሱስ አይነት ሊቀ ካህን የለም ነው ትምህርቱ። ኑ ወደ ኢየሱስ ነው፣ አታፈግፍጉ ነው። ሁሉም ይጀምራሉ፣ እድሜያቸው ያበቃል፣ ይወድቃሉ፣ ይጀምራሉ። አገልግሎታቸው በፍጽምና አይደለም። ስለ ራሳቸውና ስለ ሌላው ሰው ኃጢአት መስዋዕት እያቀረቡ ቀጥሎ ይደክማሉ። የስጋ ድካም አለባቸው። እድሜ ይገድባቸዋል። በጊዜ ተወሰኑ ናቸው። ሪታየር ያደርጋሉ። ዘላለማዊ መሆን አይችሉም። ለዘላለም ወክሎ ማቅረብ አይችሉም። አልቻሉም። ይሄው ለሺህ ዓመታት ተፈትኖ ታይቷል። አልቻሉም። እግዚአብሔር አየው አየው፣ አልተቻለም በዘላለም የህይወት ስርዓት ሊቀ ካህን የሚሆን መምጣት አለበት አለ። በዘላለም የህይወት ስርዓት፣ በዘላለም የህይወት ኃይል ሪታይር ማያረግ ማያረጅ፣ እኛን ወክሎ ለዘላለም በእግዚአብሔር ፊት መቅረብ የሚችል እንደሱ አይነት መምጣት አለበት። እግዚአብሔር ከሰው ልጆች ጋር ያረገው ፕሮግራም ዘላለማዊ ነው። ለሰባ አመት አይደለም። እግዚአብሔር ጥላውን ለማዳን የመጣው ዘላለማዊ ነው። ይሄንን ለማድረግ ያኛው መንገድ አልሆነም፣ አልቻለም፣ አልበጣም። ካህኑን አያበቃውም እንኳን ተከታዩን። ይሄኛው ደግሞ ካህኑ አስቀድሞም ፐርፌክት ነው፣ ተከታዩንም ወደ ፍጽምና አምጥቶታል። ኢየሱስ አስቀድሞም ንጹሕ ነው፣ እርሱ ቅዱስ ነው። ሊቀ ካህናችን ኢየሱስ ኃጢአት አያቅም፣ እሱ ቅዱስ ነው ብዬ ብቻ ግን አልቆምም፣ ቅድስናይም ነው። አንዲያ ቆሮንቶስ ምዕራፍ አንድ ደስ እኮ ነው የሚለው፣ ጥበባችን ነው፣ ጽድቃችን ነው፣ ቅድስናችን ቤዛችንም ነው። እኔን የሚያድነኝ ብቻ አይደለም ቅድስናይም ነው በእግዚአብሔር ፊት። ጥላውን እስቲ የሰራው አደለም የሚለው በክርስቶስ በኩል ቅድስና ሆኖልሃል ጽድቅ እሱ ነው ጽድቄ። ጥበብ እሱ ነው ጥበቤ። ቤዛዬ እሱ ነው። ይህንን ማድረግም መሆንም ችሏል። እኔንም ማድረግ ችሏል። ኢየሱስ በማንነቱ ነው ብዬ እያመሰገንኩት ምኖር ብቻ አይደለም፣ እኔንም ወደዚያ ሙላት ማስጠጋት፣ ማምጣት ወደ ፍጽምና ማድረስ ችሏል። ይሄ ነው ሊቀ ካህን፣ ይሄ ነው የአዲስ ኪዳናችን ብርቱ ሊቀ ቻሉም የብሉይ ኪዳኖቹ ደስ ይለኛል። በእውነት እኔ እነሱ አለመቻል አይደለም ያስደስተኝ ኢየሱስ ወደ ራልባ መሆኑ የኢየሱስ ፍጽምና የታየው በእነሱ ድካም ነው። ብሉይ ኪዳንን ኢየሱስ ከመንገድ ያወጣው በፍጽምና አዲስ ኪዳንን አርጎት ነው። ብሉይ ኪዳን እኮ በዘመኑና በጊዜው እጅግ ክቡርና ታላቅ ነው። ኢየሱስ መጣ። ኢየሱስ ባይመጣ ያኛው የሞት አይሆንም። ኢየሱስ የህይወት ይዞ መጣ። ኢየሱስ ዘላለማዊ ይዞ ሲመጣ ነው ያኛው ጊዜ የተባለው ኢየሱስ የከበረ ይዞ ሲመጣ ነው ያኛው ለውርደት ነው የተባለው። ለንጽጽር የቀረበው ኢየሱስ መጣበት። የብሉይ ኪዳን ህዝብ ተሰልፎ የአዲስ ኪዳኖቹ እኛ ተሰለፍን። የብሉይ ኪዳን ካህኑም ሕዝቡም ወደ ሙላት መምጣት አልቻሉም። የአዲስ ኪዳን ካህኑ ፍጹም ነው፣ ሕዝቡም ወደ ፍጽምና ይሰባቸዋል። በዘላለም የህይወት ኃይል ኢየሱስ ካህን ነው። በዘለዓለም የህይወት ኃይል ሞት ኢንተራፕት አያረገውም። ክህነቱን ሞት አይበጠብጠውም። ከዚህ በኋላ ኢየሱስ አይደክምም። ከዚህ በኋላ ስለ እኔ መታየት አያቋርጥም። ከዚህ በኋላ በዘለዓለም የህይወት ኃይል ሊቀ ካህናችን ሆኖ ክብር ለስሙ ይሆን። አልሰጋም ስለ መዳኔ፣ ስለሚቀጥለው ሕይወቴ፣ ስለ ዘላለሜ እንዴቶን አልሰጋም። ለምንድን ነው ማልሰጋው? በራስ ተማመነ ነው አይደለም። ምን አለኝና ነው የምተማመነው? ጽድቅ ሲባል ስብር ብሎ ነው የሚወጋ። አትችለውም፣ በራስ አትችልም። ምንድን ነው መተማመኝ? በዘለዓለም የህይወት ኃይል ሊቀ ካህን አለኝ። ሰማይ ሞት አያሸንፈውም። ስለዚህ እኔን ይዞ ለዘለዓለም በእግዚአብሔር መገኘት ውስጥ መቅረብ መግባት ችሏል። ከኢየሱስ ጋር አብሬ መግባት ችያል። ኢየሱስ ወደ ምድራዊቱ ድንኳን አይደለም የገባው መሬት ላይ ወዳለችው ወደ መገናኟ ድንኳን አይደለም ኢየሱስ የገባው። መሬት ላይ ወዳለ ታብርና ክል አይደለም ኢየሱስ የገባው። ወደ ሰማይ ነው የገባው ወዳጆቼ። በሰው መካከል ብቻ አይደለም ያቀረበው፣ በህያው እግዚአብሔር ፊት ነው ደሙን ይዞ የቀረበው። ሁሉ ስለ ራሳቸውና ስለ ህዝቡ ይዞ ይቀርባሉ። እሱ ስለ ራሱ አያስፈልገው፣ ያስፈልገው ስለኔ ደሙን ነው ይዞ የገባው የእንስሳ ደም አይደለም ስለ እኔ ይዞ የገባው። እኔ ቅዱስ ነኝ። ላንተ ሌላ መስዋዕት አይደለም ያለኝ። እኔ ነኝ መሥዋዕትም፣ ሆነ እኔ ነኝ ደሜን አፈስል። እኔ መስዋዕት ነኝ፣ እኔ ደግሞ ራሴ አቅራቢው ነኝ። ስሙ ለዘላለም የተባረከ ይሁን። ጮክ በሉና ኢየሱስ ወደር የለውም በል ውስጥ ጻድቅ ብቻ አይደለም፣ እኔንም ነው ያጸደቀኝ። አምራች ያስል እኔ እየታበይኩ አይደለም። ጻድቅ ያለው ስል ትቢት አይደለም በጣም ብዙ ጊዜ እኔ ኃጢአተኛው እኔ እንትኑ ስንል ትህትና ይመስላል፣ አይደለም የኢየሱስ የመስቀል ሥራ ለኢየሱስ የመስቀል ሥራ ነው እውቅና የምትሰጠው እንጂ እላይ ላይ እየተደገፍክ አደለ። ምን አለና ነው የምትደገፈው? ዛሬ ቢተውህ በሕይወት አትኖርም። ዛሬ ቢተውህ በእሱ የጽድቅ ሥራ ላይ፣ በእሱ ዘላለማዊ የማዳን ፕሮግራም ውስጥ ተካትቻለሁ። ጸድቅ ያለው ስል ደሙ ችሏል እያልኩ ነው የኢየሱስ ደም ችሏል እያልኩ ነው። ጻድቅ ያለው ቅዱስና ነው ስል እሱ የሰጠኝ መብት ነው። ቅድስና ነኝ ብሎ ነው መጽሐፍ ቅዱሱ ነው ያለው። እኔ አይደለም ያልኩት። ኢየሱስ ቅድስናችን ነው ያለው መጽሐፍ ቅዱሱ። እንደዚህ አይነት ሊቀ ካህን ያለው እግዚአብሔር ዘንድ ብቻ። በምንም መንገድ ያውላችሁ፣ ቢዳን እኛ ኢትዮጵያን መቼም አንድንም። ቢዳን እኛ ኢትዮጵያን ብቻ ሳይሆን ከእስራኤል ውጭ ያለ ማንም አይድንም ከእስራኤል ውጭ ያለ ተንጠልጥሎ ምናምን አይቻልም። ቢዳን ብሉይ ኪዳን ያድን ነበር ሰው እንደዚህ በጥረት በትግል በምናም ቢቻል እያመጡ ያረዱት የእንስሳ ብዛት፣ ምን በግ ተረፈ በግ የማይችለው ከታውቃለህ፣ ዋኖስ ይዞ ይመጣል። ወፍ አልተረፈም። እንዲህ ያለ ሰብስበ ይዞ መጠው አይቻልም፣ አለ እግዚአብሔር። አልቀበልም በቃ ሰፊሸንታ ብቁ በቂም አይደለም አለ አይችልም። እና በቃኝ አልፈልግም አለ እግዚአብሔር። በግ በቃኝ አለ። እና የኔን በግ ልክ አለዋል ስሙ ለዘላለም የተባረከ ይሁን የእኔ በግ ይመጣል አለ። እና ለዘላለም አንዴ አለ እግዚአብሔር፣ እስከ መጨረሻ ከኃጢአት ጋር ያለኝን ጉዳይ በእሱ በኩል እጨርሰዋለዋል ድጋሚ ስለ ኃጢአት አላወራም አለ። ልጄ ይዘጋዋል። ለዛ ከሆነ ዘካርያስ ሶስት አስራ ሁለት ላይ ነው፣ ሶስት አስር ላይ ሶስት አስር ላይ። በዚያች ቀን የምድርን በደል አስወግደዋለሁ አለ እግዚአብሔር። የቷ ቀናት? ኢየሱስ መስቀል ላይ የሞተ ቀን። የኢየሱስ ደም ፈሰሰ። እግዚአብሔር ከኃጢአት ጋር ያለውን ጉዳይ በልጁ በኩል ቆለፈው። በክርስቶስ በኩል ከቀረብክ እግዚአብሔር ለዘላለም ይቀበላል። በኢየሱስ በኩል ከመጣ እግዚአብሔር ልጄ ይላል። እግዚአብሔር እጁ ልኮ ይጎትታል። ማንም ሊያድን አይችልም። አንተም ሮጣ አታመልጥም። ኃጢአት ክፉ ነው። ሰይጣን በጣም ክፉ ነው። አትችልም፣ ሮጠ ማምለጥ። ደካማ ነህ። ትንሽ ነው የምትሮጠው። ይይዛል፣ አሯሩጦ ይይዛል። ልትቀድሞም አትችልም። እንዲው ግድ የለም ሩጥ ብሎ አባንስ ቢሰጥ ከአርባ ሁለት ኪሎ ሜትር በላይ ትሮጣለ፣ ማራቶን ትሞታለ። አትችልም። ኢየሱስ መጣ። ወደ ጎን እንዳይመስሉ ወደ ላይ ነው። ይሳበን፣ አያሯሩጠኝም። ወደ ላይ ነው። አይ የለው ምን ፈልጎ አያገኘም። እስቲ አሜን በሏ። የኢየሱስ ደም ያረገኝ የሆነ ቦታ ቁጫ በሀብ ቀኝ ነው ያስቀመጠ እግዚአብሔር ተቀበለኝ። የኢየሱስ የክህነት ስራ ነው ይሄ። እንደዚህ አይነት በዘላለም የህይወት ኃይል ሊቀ ካህን ኢየሱስ ብቻ ነው የለም ሌላ። እንመካለን፣ በዚህ እንሰብከዋለን፣ ይህንን እንናገረዋለን፣ እንዘምረዋለን፣ እንጸልዋለን። እውነቴን ነው የምነግራችሁ እንዲገለጥልን ከጸለይን በዚህ ጉዳይ ነው የምንጸልይ። ኢየሱስ ይገለጥልኝ፣ ክህነት እንዴት ገባው? ሰማይ እንዴት አብ ተቀበለኝ? መንፈስ ቅዱስ እኮ እንደ አብና እንደ ወልድ እግዚአብሔር እኮ ነው። መንፈስ ቅዱስ ፐርሰን እኮ ነው። ኤንዮስ ገብቶ አደረ። እልም ያለ ወንበዴና ኃጢአተኛ የዘላለም ሞት ፍርድ የሚገባው ሰውዬ ውስጥ ኃጢአት አለባ፣ ስህተት አለባ፣ የሆነ ንጹህ አምላክ ገብቶ ቁጫል። ኃጢአተኛ ውስጥ ቅዱሱ ማንም ከተጠጋኝ ይሞታል የሚል አምላክ፣ አትጠጋኝ የሚሉ ሰው ኢየሱስ ገብቶ ቁጭ አለ። እንዴት ገባ? የኢየሱስን ደም ብዬ ኢየሱስ ነው ይሄን ይሠራው። ማን ሊሠራው ይችላል? እኔ ሄጄ አባቴን እለምነዋለሁ አለ ኢየሱስ። ታዲያ የእውነትን መንፈስ ይሰጣቸዋል በኢየሱስ ልመና። ኢየሱስ ምን ብሎ የሚለምነው ይኸው፣ ስለዚህ አጢአተኛ ደሜን አቅርቤያለሁ ይቅር በለው ሲል ብዩዋለሁ። ይቅር ለማለት ማረጋገጫ ለቤዛ ቀን አትመው

መልከ ጸድቅና ኢየሱስን ከዘፍጥረት መዝሙር ላይ ከመዝሙር ዕብራውያን ላይ መጥቶ በሦስት ቦታ ሰፍቶት እውነት የክህነት አገልግሎትን ባይዘውይ ሰውየው ለማብራራትና ለመግላት እንደ መልከ ጸድቅ የኢየሱስ ደም ግን በእግዚአብሔር ጽድቅ ፊት ያቆምሃል። እግዚአብሔር ይቀበልሃል። ኃጢአተኛ ነኝ እንዴት ሆነና?